ውይይት ማንም ተወያይ የሌለ ይመስል ይጋጠሙን ይፋለሙን እያሉ ነው። መፋለም ከፈለጉ ደግሞ እናሳያቸዋለን። ምንም የሚከብድ ነገር አይደለም። ይሄ ዲን አልኢስላም ሙግት ሳይሆን ዒልም ነው። ዒልም ከሆነ ደግሞ በስርዓት ቁጭ ብሎ መወያየትን ይፈልጋል። ያንን ደግሞ ከፈለጉና ይሄን ያክል በቃ ሰው አተናል የሚሉ ከሆነ ሰው ጠፍቶ እንዳልሆነና አካሄዱ ትክክል አለመሆኑን ብቻ ስለተገነዘበ ብዙ ሰው ከዚህ ነገር ራሱን እንዳገለለ አሳያለሁ ብዬ ነግሬህ ነበር፣ ወንድሜ ሳላህ ካስታወስክ አላውቅም። እኔ ቤት ነበር ለዚያውም ያን ነገር ያወራ ነው። የምታስታውስ ከሆነ እኔ ቤት ሆነ ቃል ገብቼ ነበር። በጣም ተናድጄ ነበር የእዚያን ቀን። ምክንያቱም በቃ ምንም በቃ ማንም ሰው እውቀት የሌለው ይመስል ስለ ኡሱል አንዴ ይነሳል፣ አንዴ ስለ ናሕው ይነሳል፣ አንዴ ስለ ምን ይነሳል። እውቀት ጠፍቶ አይደለም፣ ዓልም ጠፍቶ አይደለም፣ ማስረጃ ጠፍቶ አይደለም። ግን ስለ ነገ ይታሰባል እነኛ ሰው ከስር ተቀምጦ የሚያዳምጡ ወንድም እህቶች ሹብሃ ከተነዛባቸው ያ የሚነዛውን ሹብሃ አንተ ሰዓት ኖሮ ሙሉ በሙሉ እዚያጋ ሰዓትን ላታባክን ትችላለህ። እኔ አሁን ለምሳሌ አላህ ምስክሬ ነው ለሁለት ሳምንት ሶስት ሳምንታት ያክል በጣም ቢዚ ነበርኩኝ። ወላሂ በጣም ቢዚ ነበርኩኝ፣ ምክንያቱም ፈተና ላይ ነን። ያው ከዚህ በፊትም ነግሬሃለሁ መሰለኝ ወንድሜ ሳላህ፣ አስተማሪነት አሁን እየሰራሁ ያለሁት አስተማሪ ነኝ። አስተማሪ ስትሆን ደግሞ ፈተና ሲቀርብ አስበው በጣም ቢዚ ነው የምትሆነው።

እና መሰል ነገሮች በአጠቃላይ ለመረዳት የፈለገ ቪዲዮ እስካሁንም ድረስ ተጭኖ ተቀምጧል። አሁንም ማለት የምፈልገው ምንድነው፣ ወንድማችን አቡል ቡኻሪ ያለው ነገር ከስር መሰመር አለበት፣ ከስር ይሰመርበት። መጀመሪያም ሰው ጠፍቶ አይደለም፣ በጣም ብዙ ወጣቶች። እኔ በነገራችን ላይ እርግጠኛ ሆኜ የምነግራችሁ ነገር፣ እዚያ ተቀምጣችሁ የምታዳምጡኝ ወንድሞች፣ አላህ ምስክሬ ነው። በእርግጠኝነት ወንድሜ አቡል ቡኻሪ ከኔ በተሻለ መልኩ ይሄን ነገር እንደሚወጣው እርግጠኛ ነኝ፣ ወንድሜ ሙራድም ጭምር አብዛኛው በዳዕዋው ሴክተር ላይ እየሰሩ ያሉ ወንድሞቼ ከኔ በተሻለ መልኩ ይወጡታል፣ ይሄን ነገር ወላኪን፣ እነሱ ይሄን ነገር ያላደረጉበት ምክንያት ቤት ማስተካከል የሚባል ነገር አለ። ብቻ ብዙ ነገሮች አሉ። ወደ አኢሞች ወደ አኢማዎች ክታብ ብትመለሱና ብታነቡ በጣም ብዙ ነገሮች አሉ። ራሳችንን መጠንቀቅ ያለብን ደግሞ ስለ ቴክኖሎጂ የሚያቅሰው ደግሞ በተለይ በተለይ ስለ ሶሻል ሚዲያ የሚያቅሰው በደንብ መጠንቀቅ ያለበትና ማየት ያለበትን ብዙ ነጥቦች አሉና ከዚያ አንጻር ነው መልስ ጠፍቶ አይደለም ማስረጃ ጠፍቶም አይደለም አልহামዱሊላሂ ረቢል አለሚን እናንተ ማይታችሁ ረጅም ጊዜ ነበር ሲወራ የነበረው ሰው ለምን የማይመጣው ምናምን እየተባለ ማለት ነው ሰው የማይመጣው እዚያ መምጣትን ስላልፈለገ ነው ያባው ሴክተር ላይ ያለ ወንድሞቼ እዚያ መምጣት ስላልፈለጉ ነው እነሱ ቤት መታችሁ ደግሞ መወያየት የምትፈልጉ ከሆነ ይሄ ወንድሞቼ ፊት ነው ያሉት እየጋበዙ ነው ያሉት በታች መወያየት ትችላላችሁ። እኔ እንደሆንኩኝ እርሜን ላወጣ ነው ይሄኛውን ቪዲዮ የሰራሁት ይሄኛው እንትን ላይብ ላይ ገብቼ ውይይቱን ያደረግኩት እንጂ ከዚህ በኋላ ሲጀመር ወደ ሪሰርች እየገባሁ ነው የምሰራሁ። ሪሰርች አለብኝ። ለወንድሜ ይስሐቅም ተናግር ያለው ያንን ሪሰርች ከአንድ ሳምንት በፊት መጀመር ነበረብኝ ብ ልክ ፈተና እንደጨርስኩ በዚህ ውይይት ምክንያት ነበር ያንን ሪሰርች ትናንሽ ነገሮችን እንትን እያልኩ ያቆየሁት ማለት ነው ለራሴም ቢዚ ነኝ ከዚህ በኋላ ወላኪን ብዙ ወንድሞች አሉም። በዚህ ነገር ላይ መስራት የሚፈልጉም የሚችሉም መማር የሚፈልግም ካለ ከወንድም ከእህቶች ስለ አቂዳ ጉዳይ መማር የሚፈልግ ስለ ዳዕዋ ጉዳይ መማር የሚፈልግ ወንድሞቻችን ሚዲያዎቻቸውን ከፍተው አካውንቶቻቸውን ከፍተው እያስተማሩ ነው ያሉት። መማር የሚፈልግ ሄዶ መማር ይችላል። ያ ነው ያለው። ብዙ ሰው ደግሞ ሶሻል ሚዲያ ላይ በጣም ሲያሞግሱኝ እያየሁ ነው። ወላሂ ሙገሳ አበደን። ለእኔ የሚገባኝም አይደለም። እንዲህ ከፍ አድርጋችሁ ስለኔ ስታወሩ ልክ ሱናው ውስጥ እንደኔ ያሉ ወጣት የሌለ ማስመሰል ነው የሚመስለው። እውነቱን ለመናገር ግን ወላሂ በአላህ ምዬ ነው የምናገረው። ይህንን የምጠየቅበት መሐላ ነው፣ ወላሂ በአላህ ምዬ ነው የምናገረው። በጣም ብዙ ወንድሞች ከኔ የሚሻሉ ከኔ በጣም በተሻለ መልኩ በተሻለ ሊብል መስራት የሚችሉ ዳዕዋው ሴክተር ላይ ብዙ ነገር ማድረግ የሚችሉ ወንድሞች አሉ። ሜቢ እንደ ሰው አንዳንድ ትናንሽ ሚዛዎች ይኖሩኛል፣ እንደ ተወያይ ማለት ነው። ሜቢ ዝም ብሎ የማዳመጡ ነገር፣ ጊዜ የመስጠቱ ነገር፣ ያ ያ ነገር ሊኖር ይችላል። እሱ ደግሞ ቀስ ብሎ የሚዳብር ነገር ነው። እንዲሁም ደግሞ ከተጋጣሚ ወይ ደግሞ ከአንተ ጋር የሚወያይ ሰው ጋር ያለው ነገር ላይ ነው ማለት ነው። ስለዚህ ወንድሞች እንደዚህ አድርጋችሁም እንዳታዩት፣ እኔንም ደግሞ ከፍ ከፍ ማድረጓን ተዋት። የሰው ልጅ ልብ ውስጥ የሚፈጠረውን ነገር እናንተ አታውቁም። የራሴን ፎቶ ባየሁ ቁጥር የሆነ ሰው ጀግናችን አንበሳችን እንትናችን ሲል ወላሂ የሰው ልጅ ለመሸወድ ሩቅ አይደለም፣ በጣም ቅርብ ነው፣ በጣም ማለት ነው። ስለዚህ እኔ ደግሞ ቢላሂ ዓለይኩም መሸወድን አልፈልገውም በጣም ብዙ መንገድ ይቀረኛል፣ ገና አልጀመርኩም። የዳዕዋው መንገድ ባልጀመርኩት መንገድ ላይ ልክ መንገዱን የጨረስኩ ይመስል አታጨብጭቡ ለማለት ፈልጋለሁ ወንድሞቼም ማለት ነው። እዛ ጋ ያያችሁትና እናንተን ያስደሰታችሁ ነገር ሙዓዝ አይደለም፣ ማስረጃ ነው፣ ደሊል ነው፣ የአላህ ቃል ነው።

ዋ ም ስለዚህ ወንድሞች፣ እኛ አህል እሱና ነን። አህል እሱና ደግሞ ማወደድ ማድረግን አይደግፉትም፣ ትክክልም አይደለም። ስለዚህ ወንድሞቼ፣ ያንን ነው የሚላችሁ። ከዚህ በፊትም ደጋግሜ የምለው ነገር አለ። ኡስታዝ ሙአዝ ኡስታዝ ሙአዝ አትበሉኝ። ባረካላሁ ፊኩም ከሰዎች ለሙቃረና ከሆነና ከሆነ ወንድም ጋር ለመጥራት ለምሳሌ ያክል አሁን ከወንድሜ አደም ጋር እኔ መጥራት ፈልጋችሁ ኡስታዝ አደም ካላችሁ ችግር የለውም የዚያኔ

ኡስታዝ የተናገረው ነገር በጣም ደስ ብሎኛል የእኔም ሀሳብ ነው ምንም ሳልጨምር ሳልቀንስ ኡስታዝ የተናገረው ሀሳብ የእኔ ሀሳብ ነው ችግር የለም ወንድም መባባል ደስ ይለኝ ወንድም መባባል ጥሩ ነው እኔም ሁሌ ነው ብሎ እኔም የምናገራትን ቃል ነው ኡስታዝ የሚጠቀመው አንዳንዴ ለመተራረም ይከብዳል እንዲህ ማዕረግ ሲጨመርልን ባልተገባ መልኩ እኔ በተለይ ሁሌ ነው የምለው። በእርግጥ እኔ እንዲሉኝ አልፈልግም ሁሌም ነው በነገራችን ላይ የምናገረው። አንዳንዴ ደግሞ ራሱ ሪያ እኔው እንዲ ነገር ብዬ ደግሞ ሰጋለሁ። ይህን መናገር በራሱ ማለት ነው እና ኡስታዝ የተናገረው ነገር ይህን ማሰብ ነው። እኔ አንድ ነገር እዚህ ጋር ምላችሁ ምፈልገው ዛሬ አንድ ነገር አየሁና ከአንድ ኡስታዝ ጋር ከአንተ ጋር ማውራት እፈልጋለሁ አይነት ነገር ብሏል ይስሐቅና፣ እኔ ኡስታዝ ከእሱ ጋር እንዲያወራ አልፈቅድም። ይቅርታ አድርጉልኝና ማለት ነው። በርግጥ ከኡስታዞችንም እነግራቸዋለሁ። እኔ ሙአዝ ያላትን በሌላ አማርኛ ነው ልናገር የምችለው ፈሪ ናችሁ ብለው ነው

የለም የግድ በቃ፣ እኛ እውቀታችን ሞልቶ ፈሷል፣ የሚያናግረን ሰው አጥተናል ካላችሁ ግን እኔ ኡስታዝ ብሎ ወርጋ አታወራም። በነገራችን ላይ መቼም አታወራም፣ እኔ አልፈቅድልም። ምሳሌ ምን ነገራችሁ፣ አልፈቅድልም በፈለግከው እኔ ብያለሁ። ባለፈው ተገቢ አይደለም ይሄ፣ ሚዲያ ላይ እንዲህ ንግግሮችን እያሳመሩ ባጤልን ሐቅ አድርጎ ማቅረብ ለማቅረብ መሞከር ተገቢ አይደለም፣ ግን አልኩኝ፣ ግን አይ እውቀታችን ሞልቶ ፈሷል፣ በቃ እንደው ሚነካ ሚነቀንቀን አጣን ካላችሁ፣ ግን እናንተ ከመሻይኮች ጋር ለምታወሩት ከኛ ጋር ነው የምታወሩት። ችግር የለም ከኛ ጋር ይሁንኛ አለ። ችግር የለም። እኔ ማለት በዚህ አጋጣሚ አንተ ላታውቃቸው ትችላለህ። ሰዎቹን ስም ሜንሽን ላደርግ ነው ግን ይቅርታ አድርጉልኝ ሳላት፣ ትፈቅዳለህ ቤቱ የአንተ ስለሆነ ማለት ነው። ኦኬ ችግር የለውም። አብሉኻሪ ወይ እነዚህ ሰዎች የአሻዒራ ናቸው። ደብቀው ነው የተቀመጡት እስከዛሬ በአቂዳ ደረጃ በመንሃጅ ደረጃ ሊያዩ ይችላሉ፣ ወይም ተሰውፍ ነን ይላሉ። ግን ያው ዘመናዊ ሱፊያ ያንን ነው የሚሉት። ለምሳሌ እንደ ኢማን አሶሴሽኑ ላይ ያሉ ሰዎች በጥቅሉ ሰምሃር ተክሌው፣ ካሊድ ክብሮ፣ አደም ምናምን እነዚህ ያሉ በቃ ብዙ ናቸው። በእነሱ ስለ ያሉት እንዳልደርድሯቸው ማለት ነው ሰሞኑን በጣም እያበዙት ነው መሸይኮችን ምናገር ኢትዮጵያ ውስጥ ያሉ ሀጢቦችን እንዳለ። እኛ ምን አገባኝ አንተን ቃለላህ ወቃለ ረሱልላህ ብሎ ሲናገር ሰምታችሁታል። በዚህ ልክ ማለት ነው ትልልቅ መሸይኮችን ማዋረድ ምናምን ደረጃ ደርሰዋል። ይህ ሁጥባ እያልክ አርባ ደቂቃ ትለፍልፍብኝን መች ይገባኛል ምናምን በጣም የሚደባብሩ ቃላቶች ሚዲያ ላይ ማለት ነው። እና ተውሂድ እንደዚህ ይከፈላል እያላችሁ ህዝቡና አሁን በግልጽ መናገር ጀምሯል። ድሮ መውቂፋቸውን አውቃለሁ። ስርዓት አጥተዋል። በቃ በጣም በአደብ ማለት በነገራችን ላይ ንግግርን ማሳመር እንዲህ ቀስ እያሉ ማውራት አይደለም

እንዳላችሁት እናንተ የሱና ሰዎች ፈሪናቸው ናቸው ብላችሁ ምታምኑ ከሆነ ተፈበሉ፣ ችግር የለም። ቤት አዘጋጅተን በክብር ሐታ ሞዴሬተር ሰጥተን እናናገራችኋለን። ችግር የለም። ደግሞ ትኩረት ነው የምትፈልጉት። ለምሳሌ ቴሌግራም መጠቀም ይቻላል። ችግር የለም። ይፈልጉ ከሆነ በግድ ግድ ከሆነ አስለን። አላምንበትም፣ ይሄ አላምንበትም። እንደዚህ አይነት ንትርክ የመጣ በተናገረ ቁጥር እሱን እናናገረ የሚለው ነገር ተገቢ አይደለም። ሐቁን ትበይናለህ። ሹባህ በተነሳ ቁጥር ይሄ ነገር እንደዚህ አይደለም ብለህ ታስቀምጣለህ። የተቀበለ ይቀበላል፣ ያልተቀበለ አልተቀበለም ነው። ስለዚህ አግባብ አይደለም። እነዚህ ሰዎችን ቤት ማስታወቅ የለብንም። እነዚህን ሰዎች ማዳነቅ የለብንም። በስነስርዓት እናንተ በተለይ ሰላሁን የጀመሩት ነገር አለ ንጥጽር ቤት እየገባችሁ እናንተ መናገር እናንተ መናገር መጀመሪያ ጀመሩት። በዚህ ነው የጀመሩት በነገራችን ላይ ገብተው እነ ኡስታዝ ወሂድን መናገር፣ እነ ሰላህ ሌሎች እየገቡ እነዚህ ማጣጣል ጀመሩ። ሙስሊም አይደሉም ምናም ብለው ነው የጀመሩት ታስታውሱ ከነበረ ማለት ነው። እናንተ እንደምታስቡት የሚገናኙት ኢስሐቅ ቤት ላይ አይደለም። እኔ በደንብ ነው ማውቃቸው በነገራችን ላይ ርዕስ ይዘው ስለምን እናውራ ብለው ውጭ ብለው ሾር አድርገው ይመጣሉ። እዚህ ጋር መጣ ሰላም አለይኩም ደና መጣ ምናምን ሲል አሁን የገባ ይመስላል። አሁን አለም የገባው ይሰኝ ቀድሞ ርዕስ ይዞ ታይትል ይዞ ከምን እንጀምር ምን እናውራ እንዴት አድርገን እናውራ ብለው ተነጋግረው ነው የሚመጡት እና እንዴት አድርገን ነው ህዝቡን መያዝ ያለ። በተለይ ደግሞ አሁን ባለው ወቅታዊ ምርጫ ያኮረፉ ናቸው። በየትኛውም አይነት መልኩ ያልተሳካላቸው ናቸው። ስለዚህ አህባሹም አሽዓሪዩም እነዚህም ደግሞ በመናሀጀል ኢኽዋን ላይ ነን ብለው ይሄ አቂዳ ጉዳይ ምንም ማያጣለን ብለው የሚያስቡት ከትልልቆቹ መሻይክ ተነጥለው የወጡት የነዚህ የነሰ ማህር ተክሌ ቡድን ማለት ነው። ሶስቱ የተለያየ አቂዳን ያላቸው ግን አሁን የጠላት የጠላት በሚለው ተሰባስበዋል። ከላስ በግልጽ ነው ማወቅ ያለው፣ ለጠላት የጠላት እኔም ወዳጄ ነው ብለው ይሄ ቢዳዓን የሚያስጠነቀቀው ሽርክ አያስፈልግም የሚለውን በተለየ መልኩ አሁን ላይ ያለው እነሱ እንደሚያስቡት የፈታዋ አምባገነንነት ብለው ብቅ ብለዋል። ይሄ እምነታቸው ነው፣ ማንም ሰው ማወቅ አለበት። በድንገት ያነሱት ሀሳብ ሳያስቡት ከሆነ ቦታ ተሰባስበው ሳይሆን አውርተውና ጨርሰው አቅደውበት ፕላን አድርገውበት እንደ ተቋም ተደራጅተውበት ሙዲሮቻቸውና መምህራኖቻቸው ተራ በተራ እየገቡ አንተ ተናገር እያሉ እያወሩ ነው ያሉት። ስለዚህ ይም እኛ አሁንም ምንም የምንለው ነገር የለም አቋማቸው ችግር ጀነት ያስገባናል ያለውን ሰው አንድ ሰው ሊይዝ ይችላል፣ አትከለክለው። አላህ የፈለገውን ይመራል፣ የፈለገውን ያጠማል። በግለሰብ ስብዕና ላይ የምንናገረው ነገር የለም። አንድ ሰው ጀነት ያስገባኛል ያለውን አቋም ሊይዝ ይችላል።